ደሙን እንዲበሉ ሲያዝ ትመለከታላችሁ ማለት ነው። ቁጥር 53 ላይ ምን ይላል? ኢየሱስ ክርስቶስ ሲናገር ስለዚህ ኢየሱስ እንዲያላችሁ አለ እውነት እውነት ላችሁ አለው የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ስጋዬን የሚበላ ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። ቁጥር 55 ላይ ደግሞ ምን አለ? ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጠ ነውና አለ። ምን እውነተኛ መብል እውነተኛ መጠጠ ነው አለ። የማ የኢየሱስ ክርስቶስ ስጋ እና ደሙ ማለት ነው። እንደ ክርስትናው ብሊ የኢየሱስ ክርስቶስ ምንድን ነው ተብሎ የሚታመነው አምላክ ነው ተብሎ የሚታመነው። ስለዚህ አምላክን ስጋ እና ደሙን ክርስቲያኖች ምን ያደርጉታል? ይበሉታል ያ ጀማ የአምላክን ስጋ እና ደም ይበሉታል። ኢየሱስ ይህን ደጋግሞ ነው የተናገረው። በማቴዎስ ወንጌል ላይ ብትመለከቱ ምዕራፍ 26 ቁጥር 26 ላይ እንዲሁ ሐዋርያት ሲፈጽሙ ምናምን ትመለከታላችሁ። ሐዋርያት ስራ ምዕራፍ ሁለት ቁጥር ወደ 46 አካባቢ ማለት ነው እና ሶን ሶ ፎርስ በጣም ብዙ ቦታ ታገኙታላችሁ። ይህን ቅዱስ ቁርባን የሚለውን አስተምሮ ማለት ነው ዩክሪስት የሚባለውን እና ምን ማለት ነው ትርጉሙ ሲባል አምላክን መብላት ነው ኢየሱስ ክርስቶስን ስጋና ደም መብላት ነው ሊተራል የኢየሱስ ክርስቶስ ስጋና ደም ነው ብሎ ነው የሚያምኑት ያ ጀማ የሆነ ምሳሌዊ አይደለም ምሳሌዊ ነው ብሎ የሚያምኑት ትንሽ ሴክቶች ናቸው እነሱም ፕሮቴስታንቶች ውስጥ የሆነ ክፍሎች አሉ ካልቪኒስቶች ናቸው እንደዛ የሚያምኑት ፕሮቴስታንቶች ማለት ነው ከ በዚህ በቅርብ ዘመን የመጡት እነዚ እንግዲ እነ ካልቪን ምናምን አስተምሮቱን የቀየሩት ቢሆንም ማለት ነው። ኢቨን ጥንታያን የነበሩት እነ ማርቲን ሉተር ማለት ነው የፕሮቴስታንት ሪፎርመሮች ሊትራል የኢየሱስ ክርስቶስ ስጋና ደም ነው ብለው ነው የሚያምኑት። እንኳን ቸርች ፋዘሮች ጋዛ ሳንሄድ ማለት ነው የቤተ ክርስቲያን አባቶች እንዳለ በሚባል ደረጃ ይሄ የኢየሱስ ክርስቶስ ስጋና ደሙ ነው ብለው ነው የሚያምኑት ማለት ነው። ለምሳሌ አንድ አባት አይተን እንመለስ። ሲሪል ኦፍ ጄሩሳሌም ካቴኬቲካል ሌክቸር ቱ ላይ ያስቀምጠው ነገር አለ ማለት ነው። ምን ብሎ ያስቀምጣል? ይመጣል ይሰይድ ቴክ ድሪንክ ዲስ ኢዝ ማይ ብሎድ አለ። እሱም አለ በሉ ጠጡ፣ ይሄ ደሜ ነው አለ። ሲንስ ዜን ሂ ሂምሰልፍ ዲክሌርድ ኢን ደ ሴድ ኦፍ ዘ ብረድ አለ። ከዚህ በኋላ እርሱ ስለ ራሱ ይሄን ተናግሮ ስለ እንጀራው ይሄን ተናግሮ አለ ዲስ ኢዝ ማይ ቦዲ አለ ይሄ የኔ አካል ነው ኦር ደግሞ ስጋዬ ነው ብሎ ሳለ who shall dare to doubt any longer አለ ከዚህ በኋላ ይህንን የሚጠራጠር ማን ነው ብሎ ሲሪል ኦፍ ጀሩሳሌም አርጊመንት ሲያስቀምጥ ተመለከታላችሁ ማለት ነው። ሂ ሃዝ ሂምሰልፍ አፈርመድ እንደሰይ ይላል ከዚህ በኋላ እርሱ ራሱ ተናግሮ ሳለ እንዲሁም ደግሞ አሳውቆ ሳለ ማለት ነው። this is my blood ይሄ የኔ ደም ነው ካለ who shall ever see it ማን ነው ይሄንን የሚክደው አለ saying that this is not his blood ይሄ የሱ ደም አይደለም ብሎ የሚክደው ማን ነው ብለው ሲሪል ኦፍ ጀሩሳሌም ሊተራል አርጊመንት ሲያስቀምጥ ትመለከታላችሁ። የኢየሱስ ክርስቶስ ስጋና ደሙ ነው ብሎ ማለት ነው። ሊተራል ስጋና ደሙ ነው ብለው ኦኬ። ሌላኛው ኢግኔሽየስ ነው። ኢግኔሽየስ ኦፍ አንቲዮክ የሐዋርያት ተማሪ ነበረ። የዮሐንስ ተማሪ ነበረ የአፖስትል ዮሐንስ ማለት ነው። ሐዋርያ ያንስ ተማሪ ነበረ። እሱ ስር ቁጭ ብሎ የተማረ ሰው ነው። ቃሉን በአካል ደረጃ የተቀበለ ሰው ነው ማለት ነውና ኢፒስት ሰማሪያን ወደ ሰማሪያን የላከው ደብዳቤው ላይ ምን ብሎ ያስቀምጣል? ዘይ አብስቴን ፍሮም ዘ ዩክሪስት ኤንድ ፍሮም ፕሬየር ቢኮዝ ዘይ ኮንፌስ ኖት ዘ ክራይስት ኖት ዘ ዩክሪስት ቱ ቢ ፍሌሽ ኦፍ አወር ሴቪየር ክራይስት ብሎ ያስቀምጣል ማለት ዊች ኢዝ ሰ ን ጋ እያለ ሲያስቀምጥ ትመለከታላቸው ማለት ነው። ዱስ ን አለቅዱስ ቁርባን ጸሎት ይርቃሉ አለው አለ። ይህንን የሚያደርጉበት ምክንያት በሚስጥረ ቁርባን የሚቀርበው ህብስት ስለ እኛ ኃጢአት መከራ የተቀበለው አባቱም ከሞት ያስነሳው የመድኃኒታችን የኢየሱስ ክርስቶስ ስጋ መሆኑን ስለማያምኑ ነው ብሎ ሊተራል ያስቀምጣል። ማለት ነው እነዚህ መናፍቃን እያለ ይገልጻቸዋል። ራሱ ማ ኢግኔሺየስ ኦፍ አንቲያክ ማለት ነው፣ ሊተራል ቸርች ፋዘር ነው። ቃሉን በአካል ደረጃ የተቀበለ ሰው አምላክን እንደሚበሉ ከዛም አልፉ ከአካል እንደሚሉት ሊትራል ያስቀምጣል ማለት ነው። እንደውም ከዚሁ አንድ ቪዲዮ አይተን እንመለሳለን ማለት ነው። ኢብኑ ቃፍ ካለ ትልቁ ላይ ሆንና እዚው የምታውቋቸው ቲክቶክ ላይ ያሉ አንዳንድ ውርውር የሚሉ ሰዎች አሉና እራሳቸው አምላክን እንደሚበሉት የመሰከሩትን ምስክርነት ሰምተን እንመለስ። ኢብኑ ቃፍ ካለ ቪዲዮን ክፈትላቸው። ኢብኑ ቃፍ አለ።

ፕሮቴስታንት ወንድምህቶቼ ምናልባትም ያላችሁበት ቦታ የጌታ ኢየሱስ ቦታ እንዳልሆነ ከሚያሳዩ ነገሮች ውስጥ አንዱና ዋነኛው እዚህ ቅዱስ ቁርባን ላይ ያላችሁ ይህ አይነት ትምህርት ይመስለኛል። ምን እያልኩኝ ነው? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ሳይሆን ይልቁንም ምሳሌ ብቻ ነው ብላቸው የምታስተምሩት ትምህርት ፍጹም ኢ ክርስቲያናዊ እና ከጌታችን ከክርስቶስ ኢየሱስ ፈጽሞ የሚያደርግ ሞ በቃ እንደሰማችሁት ማለት ነው። ፕሮቴስታንቱ ፓስተሩ ምሳሌያዊ ነው ይሄ ነገር ብሎ ሲያስቀምጥ ማለት ነው፣ ጴንጤው ማለት ነው ምሳሌያዊ ነው ብሎ ሲያስቀምጥ፣ ይሄ ቲክቶክ ላይ የሚታወቅ ዲያቆን ማለት ነው ምን ብሎ ይመልሳል መሰላችሁ? ይሄ ምሳሌ አይደለም፣ እንዲህ የምትሉ ክርስቲያን አይደላችሁ፣ ሊትራሊ ማለት ነው፣ ይሄ ከክርስቶስ ትምህርት የሚያርቃችሁ ነው እያለ የራሳቸው መምህራን እንዲህ ሲመሰክሩ ትመለከታላችሁ ማለት ነው። አሁንም አንድ ቪዲዮ ልገመላቸው እንዲ ከሰማይ የወረደውን ጌታ ኢየሱስ ክርስቶስን መብላትና መጠጣት እንደሆነ ማነገረን ራሱ ጌታ ኢየሱስ ክርስቶስ ነገረን። እንደ ሰማቸው ነው ያጀማ፣ የጌታን ስጋ መብላት ከሰማይ የወረደውን ኢየሱስ ክርስቶስን መብላት ነው ብለው የራሳቸው መምህራን በዚህ ልክ ይመሰክራሉ ማለት ነው። በአደባባይ ወጥቶ አምላክን በልተው ከካካ እንደሚሉት ይመሰክሩት ማለት ነው። አምላካቸውን አስቡት፣ ያጀማ። በዚህ ልክ ነው አምላክ የተገለጸው ማለት ነው። ጥያቄ ለክርስቲያኖች፣ እዚህ ጋር እውነት እናንተ አምላክን በልተ ነው ከዛም አልፈን ካካ እንለዋለን የሚለውን አስተምሮ አእምሯችሁ ይቀበለዋል ወይ? እንዴት ነው ይህንን ኮምፕረንድ ያደረጋችሁት ከጭንቅላታችሁ ጋር? ይህን ጥያቄ መልሱልኝ። ጀማ ጥያቄ መልሱልኝ። ገስ ትገባላችሁ እና በዚህ ጉዳይ ላይ እናወራለን ማለት ነው። ሁለተኛው ጥያቄ መለኮት የተዋሃደው ማለት ነው ነፍስ የተለየው ስጋ ማለት ነው ከሰው ስጋ ጋር ሲዋሃድ ያ ሰው ይመለካል ወይ? እናንተ አምላክ ስትበሉት አምላክ ውስጣቸው ነው የሚሆነው። ከእናንተ ጋር ሲዋሃል እናንተ ትመለካላችሁ ወይ? እርስ በእርስ መመላለክስ ለምን አስጀምሩ። በዚህ አናሎጂ መሰረት ማለት ነው። እርስ በእርስ ራሳችሁ አንዱ ክርስቲያን አንዱን ክርስቲያን ማምለክ ለምን አይጀምርም? በዚህ አናሎጂ ከሄድን ማለት ነው። እውንስ ይህንን የበላችሁትን አምላክ ካካንለዋልን ብላችሁ ታምናላችሁ ወይ? እንዴት ነው አእምሯችሁ ይህንን ኮምፕረንድ የሚያደርገው? እንዴት ነው የምትቀበሉት ይህን አስተምሮ? ያ ጋይዝ ይህን እንዴት ነው የምትቀበሉት? አምላክ በልታችሁት ከዛም በኋላ ስትጸዳዱት ካካ ስታደረጉት ማለት ነው። አምላካችሁ ካካ ከሆነ ያ የምትጸዳዱት ካካ ይመለካል ወይ? ምክንያቱም አምላካችሁ ስለሆነ ያጀማ ይሄ ነው ክርስትና ማለት ማለት ነው። ከዚህ ይሄ እንዴት ነው? አንድ ሰው ይሄንን አስተምሮ ሊቀበል የሚችል ነው? ሊትራሊ እንዴት ነው ከጭንቅላታችሁ ጋር የሚሄደው ይሄ አስተምሮ ማለት ነው። እና አምላክ በዚህ ልክ ነው ዲስሪስፔክት የተደረገው በክርስትና ማለት ነው። በዚህ ልክ እየሱስ ክርስቶስ እንግዲህ አምላክ ነው ካላችሁ፣ በዚህ ልክ ነው የተዋረደው፣ በዚህ ልክ ነው የተሰደበው ማለት ነው። ይሄን በዚህም አያበቃም፣ በዚህም አያበቃም እራሱ ማለት ነው። ምን እያለ ይገልጻል ራሱን ትል እንደሆነ ኢየሱስ ክርስቶስ ይናገራል። መጽሐፍ ቅዱስ ትል አስቡት፣ ያ ጀማ እኔ እዚህ ውስጥ ያለውን አንዱን ወንድሜን ትል አልለውም፣ እራሱ ተሳስቼ ሳላ እንደዚህ አልናገርም። እራሱ ግን እናንተ አምላክ የምትሉትን አካል ትል እያላችሁ ትገልጻላችሁ። መዝሙረ ዳዊት ምራፍ 22 ቁጥር ስድስት ላይ ምን ይላል? እኔ ግን ትል ነኝ አለ ሰውም አይደለውም እያለ ኢየሱስ ክርስቶስ ሊትራሊ ትል እንደሆነ ይናገራል ማለት ነው። አስቡት፣ ያ ጀማ አምላክን ትል እያላችሁ ስትገልጹት፣ ይሄ ምን አይነት ጸያፍ የሆነ ንግግር ነው ራሱ ማለት ነው። በጣም የሚዘገን እነግራችኋለሁ። መጀመሪያ ይሄ ዘላለማቸውን ክርስትና እንድጠሉ የሚያደርጋቸው አስተምሮ ነው ራሱ ማለት ነው። ሌላው አምላካቸው፣ የክርስቲያኖች አምላክ ምጥ እንዳያዛ ሴት እጫዋል። ትንቢተ ኢሳያስ ምራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንዳያዛ ሴት እጫዋለሁ ይላል። ምን ምጥ እንዳያዛ ሴት? አንድ ኢብኑ ቃፍ ካለ ምጥ ያዛ ሴት እንዴት እንደምትጫዋ አሰማቸው ያጀማ አሰማቸው አሃብኖ ወርድ፣ አሃብኖ ወርድ። አምላክን በዚህ መልኩ ዲስክራይብ ስታደርጉት አስባችኋታል? ምጥን እንዳያዛ ሴት በቃ እንዲህ ጯል ሲባል አስባችኋታል? አምላክ አምላክ እንደዚህ ሲጮው ያ ያጀማ አስቡት። ላኢላሃ ይሄ በጣም ከባድ ነው። እንዴት ነው ይህንን ከአእምሯችሁ ጋር ኮምፕሬ እንዲያደረጋችሁ አስር የሚጠይቃችሁ ጥያቄ ነው ማለት ነው። ያ ጀማ ክርስቲያኖች ካላችሁ ማለት ነው፣ ሆነ ማመዛዘን አትችሉም ወይ? ይቅርታ ግን ለቃሌ ማለት ነው፣ ማመዛዘን አትችሉም ወይ? በጣም የሚያናድድ ነገር ነው፣ አንድ ሰው አምላክ እንደ ምጥ እንዳያዛ ሴት ይጮሃል ብሎ ሲናገር ማለት ነው። እና ይሄ ያማል፣ ራሱ አምላክ በዚህ መልክ መገለጹ እራሱ ማለት ነው። ሌላው ሆሴዕ ምዕራፍ 15 ቁጥር 12 ላይ ምን ብሎ ይገልጸዋል? አምላክን እንደ ነቀዝ ይገልጸዋል። ነቀዝ እያለ አምላክን አስባችሁታል? ነቀዝ አይከብድም አይከብድም አምላክ በዚህ ልክ ነው በክርስትና ዲስሪስፔክት የተደረገው እኔ ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ እሆንበታለሁ ይላል እንደምን እንደ ነቀዝ ሰምታችሁ ታዲያ ጀማ እንደምን እንደ ነቀዝ አምላክ በዚህ ልክ ነው ዲስሪስፔክት የተደረገው በክርስትናው ማለት ነው በዚህ ልክ አስቡት ሌላው የክርስትና ጉዳይ አልቅምና ሌላው አምላካቸው ተጠልፎ በሴጣን ተጠልፎ ማለት ነው የክርስቲያኖች አምላክ በሴጣን ተጠልፎ ከተራራ ለተራራ ሲንከራተት ነበር አስቡት በፈጠረው ፍጡር ተጠልፎ ተራራ ለተራራ አምላክ ሲንከራተት። ይሄ ይሄን እንዴ ነው ተቀበሉት? እሺ ያ ጀማ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ብትመለከቱት ማለት ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው አለ። ቁጥር አምስት ላይ ወርዶ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመ፣ አለ ከከተማ ወደ ከተማ ሲያዘዋውረው፣ ማ ሴጣን አምላክን ጠልፎት ማለት ነው። ቁጥር ስምንት ላይ ወረድ ብሎ ሲናገር ደግሞ ዲያብሎስ እጅግ ረዥም ወደሆነ ተራራ ወሰደው፣ አለ የዓለምን መንግስት ሁሉ ክብራቸውንም አሳይቶ ደቅቆ ይላል ሲናገር ማለት ነው። ዲያብሎስ ወደምን ወሰደው? እጅግ ረዥም ወደሆነ ተራራ ማለት ነው። ማ ሴጣን ማንን አምላክ አምላክ ብላችሁ የምጠሩትን አካል ማለት ነው። አምላካችሁን ጠልፎ ተራራ ለተራራ ሲያንከራትቶ ነበር። በፈጠረው ፍጡር ተራራ ተራራ ሲንከራተት አምላክ፣ አስቡት ያጀማ ይህንን አእምሯችሁ እንዲ የሚቀበለው አምላክ እውነ አምላክ በፈጠረው ፍጡር ተራራ ለተራራ ሲንከራተት ነበረ፣ ከተማ ወደ ከተማ። ምንም ተጠለፈ የሚለው ከዚህ በላይ ዲስክራይ የሚያደርገው ወርድ የለም። ራሱ ዩር ጋድ ጌት ኪናፕድ ባይ ክሬሽን። በቃ ይሄ ነው ዲስክራ የሚያደርገው ራሱ ማለት ነው። አሁንም አያልቅም። አሁንም አያልቅም። ይሄው አምላካችሁ አምላካችን የምትሉት ማለት ነው። ወንድ ለወንድ ሲሳሳም ነበረ። ወንድ ለወንድ ያ ጀማ አስቡት። አምላክ የሚሉት አካል ወንድ ለወንድ ሲሳሳም ነበረ ማለት ነው። ድርሳነ መድኃኒዓለም ወገን ወገን ለመባጺውን ላይ ማለት ነው። ይሄ ሽማግሌ ነው ኢብኑ ቃፍ ካለ አውጣላቸው እና ከዚ ከሽማግሌው ጋራ ኢብኑ ቃፍ ካወጣላቸው ማለት ነው። ከዚ ከሽማግሌው ጋር አምላካችሁ ሲሳሳም ነበረ ለሰዓታት ማለት ነው እላዩ ላይ ተኝቶ ወንድ ልጅ ሲስም ነበር አምላካችሁ፣ ወንድ ለወንድ ሲሳሳም። ይሄ ምን ትሉታላችሁ? እናም ብቦ ራሱ ወደ ጥቅሱ እንሂድና ይህንንም ብሎ አለ። አፌን ሳመኝ አለ። ከጣሙን ብዛት የተነሳ አፌን አጣፈጡ አለ። ምንም አላወኩም ልቤን አሳጥቶኛል አለ። ለአንድ ሰዓትም በልብሴ ቋጠርሁት አለ። ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ አለ ከኔ ላይም ሊነሳ በወደደ ጊዜ ለአንድ ሰዓት እላዩ ላይ የሆነ ሲስሙ፣ አስቡት። ያጀማ ለአንድ ሰዓት አምላክ ከሆነ ወንድ ሰው ጋር ወንድ አልኩ፣ ሽማግሌ ጋር ከሆነ ሽማግሌ ጋር እላዩ ላይ ተኝቶ ሲሳሳም አስባችሁታል? አምላክ ሌላው ገለ ዘራ ብሩክ ላይ ሰሁለት ላይ ምዕራፍ ሰላሳ ሁለት ላይ ብትመለከቱት ማለት ነው ይሄ ኢየሱስ ክርስቶስ ኢየሱስ ክርስቶስ ዘራ ብሩክን መላ አካሉን ይስሟል። አስቡት፣ ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩን፣ መላ አካሉን ሁሉ ሳመዋል። የወንድ ልጅን መላ አካል የሳማ አምላክ አስቡት፣ አምላክ ከወንድ ልጅ ጋር እንዲህ ሲሳሳም። ከዚህ በላይ አምላክን ዲስሪስፔክት ማድረግ የለም ራሱ። ከዚህ በላይ አምላካችሁ ከወንድ ልጅ ጋር ሲሳሳም ነበር። ወንድ ለወንድ ሲሳሳም ነበር አምላካችሁ። ሴጣን ተራራ ለተራራ ይዞ ሲያንከራ ትቶ ነበረ ጠልፎት ማለት ነው። አምላካችሁ ትል እንደሆነ ሲገለጽ ትል ነኝ እያለ ዲስክራይብ ሲደረግ፣ አምላክን በልታችሁ እየጠጣችሁ ከዛም አልፎ ካካ ስትሉት ይህንን እንዴት ነው ኮምፕረንድ የምታደርጉት? ለዛሬ ይበቃችኋል። ለዛሬ ይበቃችኋል። እና ገና ብዙ ግድ እናወጣለን እንሻላ ማለት ገና ብዙ ግድ ይወጣል። ዛሬ ያክል ነው ይህንን ያወጡት ማለት ገና ብዙ ግድ ይወጣላቸዋል ክርስቲያኖች ማለት ነው እና

አምላክ ወንድ ለወንድ ተሳሳመ ሲሉ አምላክን በልተኖ ካካ እንለዋለን ሲሉ አምላክ ትል ነው ሲሉ አምላክ ምጥ እንዳዛ ሲል ይጫል እያሉ ዲስክራይብ ሲያደርጉ ከዚህ በላይ አምላክን መሳደብ አምላክ ላይ መሳለቅ የለ መራሱ ይህን ዲሊማ እንዴት ነው የምትፈቱት? ክርስቲያኖች ማለት ነው። ሱረቱ ጣሃ ላይ አላ ስብን ታላ በድጋሚ ሲናገር ይላል እውነተኛ ንጉስ አላ ከሃዲያን ከሚሉት ነገር ሁሉ ላቀ። በዚህ ጨርሳለሁ ንግግሬን። አላህ ስብሐነሁ ወተዓላ ከነዚህ ቀጣፊዎች ከሚቀጥፉበት ነገር ሁሉ የላቀ ነው፣ የጠራ ነው፣ አንዱ አምላክ ማለት ነው። እና ክርስቲያኖች ይህንን እንዴት ነው ከአእምሯችሁ ጋር ሪሊ ኮምፕረንድ ያደረጋችሁት ማለት ነው? ጥያቄን በቀናነት እንድትመልሱልኝ ይፈልጋለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወንድም አነስ ጀዛክላሁ